ድራማ ደሆ የተረዳሁት እና እያወቅሁበት ምክንያቱም ማለት ባለፈ ቡሩካ ለፍቅር ስጦታ ያለው ቀይ ቀሚስ ነበረ። አስረዳኝ። በጣም የሚያምር የፈረንሳይ ማለት ነው ነው ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙት በሌሌ ዛሬ በብሩካ ቻናል አዲስ ቪዲዮ ተለቋል። ከጓደኞቹ ጋር ሰብሰብ ብሎ ርእሱ የነበረው አዲስ የሙዚቃ ክሊፕ እንደጨረሰና ያንን ነገር ደግሞ ከጓደኞቹ ጋር ሆኖ ለማየት ያለውን ሪያክሽን ደግሞ ተመልካችን ለማሳየት ነበረ የነበረው ርዕሳቸው። ነገር ግን ደግሞ ልክ እንደ እስከዛሬ ወደ ወከባቸው ወደ ድራማቸው ገብተዋል። ምንም ማድረግ አይቻልም። ሰሞኑን የጠፋበት ምክንያት ደግሞ ይህንን የሙዚቃ ክሊፕ ስለወጣ ያን ነገር ከጓደኞቹ ጋር ከስራ ባልደረቦች ጋር ሆኖ እያስገመገመ እንደሆነ ተናግሯል። በዚህ ስራ በጣም እንደለፋበት እንደደከመበት፣ እንዲሁም ደግሞ ጓደኞቹ በዚህ እንደሚደሰቱና የእሱ ደስታ እንደሚያስደስታቸው ይህን ደስታ ከጓደኞቹ ጋር ሆኖ ሲያሳያቸው ምን ያክል እንደሚደሰቱ ያለውን ሪያክሽን ለዩቱብ ተከታታዮቹን ለማሳየት ነበረ የነበረው ርዕስ ርዕሳቸው ያው ምንም ማድረግ አይቻልም። በሌላ ነገር እንግዲህ በልብስ አመካይተው ወደ ሌላ ቀይረውታል ማለት ነው። በተለይ ግን ማንም ሰው የለፋበት የደከመበት ነገር ፍሬ አፍርቶ ውጤታማ ሲሆን ያ ሰው ደግሞ በዛ በተሰማራበት የስራ ዘርፍ ደስተኛ ሲሆን እንዲሁም ደግሞ ደስታው ለሌሎች ደስ ብሎኛል ብሎ ሲያበስር በጣም ደስ ይላል። እንኳን ደስ ያለክ። ምክንያቱም ትንሽም ይሁን ትልቅም ስራ ያለ ድካም ምንም አይነት ውጤት ስለማይገኝ ማለት ነው። እና በዙሪያ ያሉት ጓደኞች ደግሞ የአንተ ደስታ የማያስደስታቸው ምክንያት ምንም ነገር የለም። በተለይ ደግሞ ቅርብ የሚባሉ ጓደኞች አንድ ሰው የልፋቱን ዋጋ እንዲሁም ደግሞ የሆነ ነገር አስቦ ያቅድ ሲስተካከልለት ሲሳካለት ይደሰታሉና፣ ይደሰታሉ ብዬ ተስፋ አረጋለሁ እያለ ነበረ። በጣም ነው የሚደሰቱት፣ ምክንያቱም ማንም ሰው የሰው ደስታ ያስደስተዋል። ግን ደግሞ የበለጠ በዙሪያ ያሉ ቤተሰብ የሚሆን ጓደኛ የሆነ አንድ ሰው ስኬታማ ሲሆን በጣም ይደሰታል ማለት ነው። ተሰርቻቸዋለሁ ይመጣሉ ብዬ አስባለሁኝ። በእኔ ደስታ እንደሚደሰቱ አምናለሁ እያለ ነበረ። ቢዘገዩም መጥተዋል። መንገድ እንደተዘጋጋባቸውና ያው ቶሎ መድረስ ያልቻሉት በዚህ ምክንያት እንደሆነ ነግረውታል ማለት ነው። ሲመጡ ግን በጣም ከፋው፣ ተናደደ፣ ተበሳጨ ማለት ነው። የተበሳጨበት ምክንያት ደግሞ ፍቅር ባለፈ የሰጣትን ስጦታ ለፈቲ የሰጣት ቀሚሱን ለብሳ ሲያት በጣም ነው የተናደደ ማለት ነው። እዚህ ጋ ግን ድራማ እንደሆነ የተረዳውትና እያወቅኩበት ምክንያት ማለት ነው። እና ባለፈ ቡሩካ ለፍቅር ስጦታ ልኬላታለሁ ያለው ቀይ ቀሚስ ነበረ። ምክንያቱም ፎአድ፣ እስቲ ስለ ቀሚሱ አስረዳኝ ብሎ ሲጠይቀው፣ ምንድን ነው ስለ ቀሚሱ የማስረዳ ቀሚሱ በጣም የሚያምር የፈረንሳይ ጨርቅ ቀይ ቀሚስ ነው፣ ከሌሎች ተለይታ እንድትታይ ይፈልጋለሁ ብሎ ነበረ ለፎአድ ሲያስረዳው የነበረ ማለት ነው እና ስለዚህ ዛሬ ይሄ ቀሚስ ፈትያ ለብሳ የመጣችሁ ቀሚስ ደግሞ ጥቁር ቀሚስ ነው እና እንዴት ነው ድራማውን፣ እዚህ ጋር ርዕሳችሁ እንካች የእናንተን ቪዲዮ እስከተከታተለ ድረስ አያቆም ብላችሁ ታስባላችሁን? እና ለምንድ ነው እኔ የሰጠውሽን ስጦታ ለምን ለእሷ ሰጠሽ፣ ስጦታ ሲጀመር አይሰጥም ብላል። ኦኬ በዚህ ትክክል ነው። ስጦታ ለማንም ሰው አንድ ሰው ስጦታ ተሰጠ፣ ያን ስጦታ ካልተፈለገ ልታኖረው ላትለብሰው ትችላለች እንጂ አሳልፎ ለሌላ ሰው አይሰጥም። በዚህ እሺ፣ እሷም ደግሞ ፍቅርም ይቅርታ ብላለች ማለት ነው። እና ፈትያ ደግሞ እኔ እኮ እሱ የሰጠሽ መሆኑን አላወቅኩም፣ እንዴት እሱ የሰጠሽን ስጦታ ለእኔ ትሰጭኛለሽ? ስትላት እኔ እኮ ስጦታ አልሰጠሁሽም ልበሽው ነው እንጂ ያልኩሽ፣ አንቺ ልብሱን ስታይው ወደድሽው ለብሰሽው ስታይ ደግሞ እኔ ልብሱን አውልቂው፣ ሌላ ቀይሬ ለማለት እናንተ ለምንድን ነው ይህንን ነገር የምታካብዱት? እያለች ፍቅርም እየተከራከረች ነበረ። ብሩካም ደግሞ እዚህ ጋር እየሰራችሁ ያላችሁ ድራማ ምንድን ነው እያለ ነበረ እና ድራማው ሁላችሁም ናቸው እየሰራችሁ ያላችሁት እንጂ ፍቅር ወይም ደግሞ ፈትያ ወይም ደግሞ ብሩካ ወይም ደግሞ ፉአድ አይደለም ማለት ነው። ስለዚህ ድራማው ተመካክራችሁ እንደሆነ የሚያስታውቀው ምንድን ነው? እዛ ጋ የለበሰችው ጥቁር ቀሚስ ነው። እዛ ጋ ደግሞ አንተ ልኬላት አለሁ ያልከው ቀይ ቀሚስ ነው። ስለዚህ ከስጦታው ጋር ምንም ነገር አይገናኝም ማለት ነው። ሲጀመር ፍቅር ብሩካ የሰጠኝ ስጦታ ብላ አላሳየችም። እየዛለትም ደግሞ ልኬላት አለው አለሁ አልክ እንጂ እንዲሁም ደግሞ ፉአድ ያንን ልብስ ለብሳ መምጣት የለባትም። መጋበዝም ካለብኝ ራት መጋበዝ ካለብኝ እኔ ነኝ ብሎሃል ማለት ነው። እና እኔ እናንተ ጋር ያለው ልዩነት ምንድን ነው ብሎ ሲጠይቅህ ያንን ነገር ይህንን እንዳትጠይቀ የሚሮ እያስረዳ ነበረ ማለት ነው። እና እኛ የት እናውቃለን? ለምሳሌ ስጦታውን አንተ ፍቅር መላክን ማለት ነው። ፍቅር አልለበሰችውም እንዲሁም ደግሞ ፈትያም ደግሞ ለምንድን ነው ዋዴ የመጣ ስትል ነበረ የዛለት ለምን ብቻዋን አልመጣችም እያለ በስልክ ነው ስታወራ የነበረ ማለት ነው። ሁሉ ነገር የምታደርጉት ተመካክራችሁ ድራማ እንደሆነ የታወቀ ነው የታወቀ ነው ማለት ነው። ግን እዛ እያንዳንዱን ነገር ርእስን መርጡ የሚሆን ቪዲዮ ስሰሩ ተመልካች ምን ያክል ያስተውላል የሚለውንም ግንዛቤ ውስጥ ይጻፍ። የራሱ ፉአድ ያልመጣም አልነገርከውም አይመጣም እንደ እያለች ነበረ፣ እና ይመጣል ሲላት አንጭ ስልክ ሊደውልለት እያለቻት ነበረ ፍቅርን ማለት ነው። እና ቡሩካ ምንድን ያላት ይህንን ልብስ ለብሰሽ ፉአድ እንዳይሽ ነው ወይ ልብሱን፣ ይሄት የልብስ ስላለ ልብሱን ቀይሪው ይህንን ልብስ ለብሳሽ ማየት አልፈልግም እያላት ነበረ ማለት ነው። ስለዚህ አንተ የፈለግከው ይህንን ልብስ ፍቅር ለብሳ ማየት ነበር የምፈልገው ማለት ነው። አንተ ልክ ፈትያ ይሄ ልብስ ለብሳ ፍቃድ እንዳያት ካልፈለግ ፍቅር አንተ እሷ ለብሳ ለማየት ይሄ ልብስ የሚመጥ ልብስ አልነበረም ማለት ነው። እና ብቻ ትንስ ታወዛግባላችሁ ምንም ማድረግ አይቻልም ማለት ነው። ፍቃድ ሲመጣ ደግሞ ሰላም በላቸው እና ወደ ሀሳቡ ግባ እያለው እሱ እየተናገረ በቃ የሆነ ይበሳጫል ማለት ነው። ከዛ በኋላ አክብሬ ስለመጣ ነው የምትናደደው ብሎ ፍቃድም ተናደደ እና ሄደ ማለት ነው። እና ብቻ ወደ ክሊቡ ለማሳየት ሳይሆን የነበረው ሳችሁን፣ እኮ ቡሩካ ለፍቅር የሰጣትን ስጦታ ለፈቲ እያሰጠቻት ቢባል አሪፍ ይሆን ነበረ። ለነገሩ እናንተ ያው በክሊፑ ብላችሁ ቪዲዮ ተሰራ እንጂ መጀመሪያም ላይ ቪዲዮን ማየት እንደማይቻል፣ እንዲሁም ደግሞ ኮፒራይት እንዳለው የእነሱ ቪዲዮውን ሲያዩ ያለውን ሪያክሽን ለማየት ነበረ የተናገረው ማለት ነው ምክንያቱም ኮፒራይት እንዳለውና እንዲሁም ደግሞ በሌላ ኢንተርቴንመንት እንደሚለቀቅ ግን በራሱ ቻናል ሊለቀቅም ላይለቀቅም እንደሚችል ተናግሯል። ስለ ስራ መልካም ስራ ይሁንልህ። ግን እያንዳንዱ ቪዲዮችሁ መልእክት ቢኖረው ተመልካችን በደስታ ያየዋል። ምክንያቱም ኮሜንት እያየው ነበር እና ኮሜንት ላይ በጣም የተለያዩ ሀሳቦች አሉ እየተጋነኑ ማለት ነው። ጥሩ ሀሳብ ሲጻፍ አሪፍ ይሆንላቸዋል። እናንተ ራሱ ከዛ ሁልጊዜ የምሰሩት ስራ ደስተኛ ሆናችሁን ለመስራት ተሞክራላችሁ ተመልካችም ደግሞ በጉጉት ያያል ማለት ነው። ብዙ ሰው ኮሜንት፣ ሀሳብ፣ አስተያየት የሚሰጠው እናንተ ሰላም ናፈቀን፣ ጭቅጭቅ ሰልችት ሆናል የሚል ነው እና ማንኛውም ሰው ሰላም ይናፍቀዋል ማለት ነው። የምናየውም የምንሰማውም ነገር ሰላም ያለው እንዲሁም ደግሞ የሚስተላለፈው መልእክት ጥሩ ግንዛቤ ያለው ቢሆን ጥሩ ነው ብዬ አስባለሁኝ እና ድራማ እንደሆነ እንዲሁም ደግሞ እርስ በራሳችሁ ፕራንክ እየተደራረጋችሁ እንደሆነ ያስታውቃል ። ግን ፍራንክም ይሁን ድራማ የሚሆን መልእክት ሲኖረው አሪፍ ነው፣ ለእናንተም ትደሰቱበታላችሁ። እያንዳንዱ ቪዲዮዎችሁ በምትሰሩት የሆነ ቀን ዘወር ብላችሁ ያንን ቪዲዮዎችሁን ልታዳምጡት ልትሰሙት ትችላላችሁ ማለት ነው። ያስተላለፍነው መልእክት ምን ይመስላል ለህዝቡ የሚለውን እናንተም እያሰባችሁ ለመስራት ሞክሩ። በርቱ። ስራ ክብር ነው። ይመቻችሁ። የዛሬ ቪዲዮችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኙ በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ኢትዮጵያ።